በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ሥምረቱ ለሰብእ። የተከበራችሁ የተወደዳችሁ የደብረ ኃይል ቅዱስ ራጉኤል ካቴድራል የአጥቢያው ምእመናን ሁላችሁም እንደምን አላችሁ? የሚሰነበታችሁ ቸርነቱ የማያልቅ የሰራዊት ጌታ እግዚአብሔር አምላካችን ከድንግል እናቱ ጋር ስሙ የተመሰገነ ይሁን። በማቴዎስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ በምዕራፍ አስራ ስምንት ላይ በስሜ አንድም ሁለትም የሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በተቀደሰ ጉባኤ መካከል ተገኝቶ እንደሚባርከን እናምናለን። ሁላችሁም ሚያቅያችን ምን ይመናል። ደብረ ኃይል ቅዱስ ራጉኤል ከተመሰረተ ወደ 15 ዓመት እየሆነ ነው። ነገር ግን እስካሁን ወርሃዊ ጉባኤ አላረግንም። በተለያየ ምክንያት። አሁን ግን እግዚአብሔር ወዶና ፈቅዶ ጉባኤ ወር በገባ በአንድ የመላኩ የግዱ ስራ ጉል በዓል ነው። ራ በዓሉ ዓመታዊ በዓሉ ሁልጊዜም የሚከበረው በኢትዮጵያ አቆጣጠር በአንድ ነው። እመቤታችን የወላዲት አምላክ ደግሞ ልደቷ ቀን የሚታሰብበት በዓል ነው። ቤታችንን በዙ በደብራችን ስላለች እግዚአብሔር ፈቅዶልን ደግሞ ቅዱስ ራጉኤልን ቤታችን ማርያም ልደት አብረን ነው እያከበርን ያለ ነው። ለዚህ ወርሃዊ ሁልጊዜም ወር በገባ ጉባኤ ይኖረናል፣ ትልቅ ጉባኤ ይኖረናል፣ ሰፊ ጉባኤ ይኖረናል። የደብራችን ሰንበት ትምህርት ቤት የአጥቢያውን ምዕመናን ወጣት ልጆቻችን ህጻናት ሁሉ ሁሉም በየደረጃው ትምህርቱ ተዘጋጅቷል። በእንግሊዝኛ ትምህርት ይሰጣል ልጆቻችን። ለዋቂዎች ደግሞ ያው በተለመደው ቤተክርስቲያኒቱ ቋንቋ ትምህርቱ ይሰጣል። ሰፊ አገልግሎት ይኖራል። ሁላችሁም እንግዲህ በዚህ በተቀደሰው አደባባይ በደብረ ኃይል በቅዱስ ራጉኤል ቤተክርስቲያን ተገኝታችሁ የዚህ በረከት ተካፋይ እንድትሆኑ ከቃሉ በረከት እንድትሳተፉ መልእክታችን ነው። በተለይ ምእመናን ሁላችሁም በዚህ ጉባኤ እንድትሳተፉ፣ አካባቢ ያላችሁ ማህበረ ምእመናን በዚህ ጉባኤ መርታችሁ እንድትሳተፉ የቤተክርስቲያን መልእክት ነው። ቸርነቱ የማያልቅ የሰራዊት ጌታ እግዚአብሔር አምላካችን ጉባኤውን የተቀደሰ የተባረከ እንዲያደርግልን የእሱ ፈቃድ ይሆንልን። ያስጀምረን አምላክ። የሚያስጀምር እሱ ነው የሚያስጨረስም እሱ ነው እና በሰላም አስጀምሮ ጉባኤው ሰፍቶ የምንጠቀምበት ከእግዚአብሔር ጋር የምንገናኝበት እንዲያደርግልን አምላካችን ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ክቡር። ይቆያል።